ቪዲዮን ከመጀመራችሁ በፊት ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮው፣ ፊልሙ አንድ ጄሪ የሚባለን ሰው እያሳየን ይጀምራል። ረጅም እድሜ የሆንም በአንድ የእህል ማምረቻ ፋብሪካ ውስጥ ተቀጥሮ ሲሰራ ኖሯል። ነገር ግን ደግሞ ጥሩ የሚባል የማት እውቀትም ነበረው። ትላልቅና ውስብስብ የሆኑ የሂሳብ ስሌቶችንም በትናንሽ ደቂቃዎች ውስጥ መፍታት ይችል ነበር። ነገር ግን በመጨረሻ ጄሪ ጡረታ የሚወጣበት ጊዜ ይደርሳል። በዚህም ጊዜም ልጆቹ አንድ ጀልባን እንደ ስጦታ ይሰጡታል። የጡረታ ጊዜውም ደባሪ ሊሆንበት ስለሚችልም በጀልባው እየወጣ አሳ ያጠመደ እንዲስናና ሲሉ ነበር ይህን ያደረጉለት። ቢሆንም ግን ከጊዜ በኋላ ጄሪ በጣም እየደበሩ ይመጣል። ምክንያቱም እሱ የለመደው ቁጭ ማለትን ሳይሆን በየጊዜው እየወጡ መስራትና መመለስን ብቻ ነበረ። ከዚያም ጄሪ አካውንታንቱን ለማግኘት ሲል ደግሞ ይሄዳል። በዚህም ጊዜ አካውንታንቱ ጄሪ ገንዘቡን በባንክ በሚያስቀምጥበት ጊዜ ላይ ሊያገኝ የሚችለው ትርፍ ሁለት ፐርሰንት ብቻ እንደሆነ ይነግረዋል። ስለዚህም ጄሪ ገንዘቡን ስቶክ ማርኬቱ ለኢንቨስት እንዲያደርግ ነበረ ሀሳቡ ቢሆንም ጄሪ ግን ትርፉን በጭንቅላቱ ካሰላ በኋላ ለአካውንታንቱ የስቶክ ማርኬቱ ያን ያህል አስተማማኝ እንዳልሆነ ይናገራል። ስለዚህም በጡረታም የሚያገኘውን ገንዘብ እዛ ላይ መዋል አይፈልግም ነበር። አንድ ቀን ጄሪ ቡና ለመጠጣት ሲል ወደ አንድ ስቶር ያመራል። እዛም ቦታ ላይ የሎተሪ ቲኬቶች የሚሸጡ ነበር። የስቶሩ ባለቤትም ሎተሪውን ይሸጥላት ለነበረችው ሴት ይህንን ሎተሪ ያሸነፈ ሰው እስካሁን ድረስ እንደሌለና በዚህም ምክንያት በሎተሪው ላይ ይሰጥ የነበረው የሁለት ሚሊዮን ዶላር ሽልማት ምንም እንኳን ስድስቱንም ቁጥር በተመሳሳይ ያገኘ ሎተሪ ቆራጭ ባይኖር እንኳን ከዛ በታች ላሉትና አምስት ቁጥር ለተመሳሰለላቸው አራት፣ ሶስት እና ሁለት ቁጥሮች ብቻ ለተመሳሰለላቸው ሰዎች ያ ብር እንደሚከፋፈል ይነግራታል። ጄሪም የሚያወሩትን ነገር በደንብ ያዳምጥ ነበረ። ከዚያም የሎተሪ ትኬቱንም ወስዶ ሞስዶ ሕጋቸውን ካነበበ በኋላ የተመለከተውን ነገር በሂሳብ ደግሞ ማስላት ይጀምራል። ቁጥሮቹንም በደንብ ካሰላ በኋላ በሎተሪው ላይ ተርፋማም የሚያደርገውን አንድ መንገድን ያገኛል። ከዚያም ወደ አካውንታንቱ ጋር ከሄደ በኋላ ባለው ገንዘብ ሎተሪ መግዛት እንደሚፈልግ ይነግረዋል። ቢሆንም አካውንታንቱ ግን ከዚህ በፊት በስቶክ ማርኬቱ ላይ ኢንቨስት አድርግ ሲለው ስላልሰማው ይህ ጥያቄ ይገርመዋል። ከዚያም ጄሪ ለአካውንታንቱ በሎተሪው ላይ የማሸነፍ እድሉ ወይም ደግሞ ከስድስቱ ቁጥሮች ሶስቱን እንኳን የማግኘት እድሉ አንድ ሃምሳ አራተኛ እንደሆነ ይነግረዋል። ከስድስቱ ቁጥሮች ውስጥ አራቱን ደግሞ ማመሳሰል አንድ አንድ ሺ አምስት መቶኛ ነው። ስለዚህም የ2000 ዶላር ትኬት ብንገዛ ከነዛ ውስጥ አንድ ተመሳሳይ አራት ቁጥሮች ያሉትን ትኬት እንደሚያ ያገኙና በዚህም 1000 ዶላር ማግኘት እንደሚችሉ፣ ከዛ በተጨማሪም ሶስት ተመሳሳይ ቁጥሮች የሚገኙበት ደግሞ 36 ትኬቶች እንደሚኖሩና በእነሱም 1800 ዶላር ማግኘት እንደሚችሉ ይናገራል። ምክንያቱም ከትኬቱ ላይ ሶስት ቁጥሮች በተመሳሰሉ ጊዜ ላይ ከአንዱ ትኬት 50 ዶላር ነበር ማግኘት የሚቻለው። ስለዚህም አንድ ላይ ሲደመር 2800 ያክል ዶላር ሊመጣ ይችላል ማለት ነው። ይህም ማለት 800 ዶላሩ ትርፈ ነበረ። ጄሪም እንዳለው ሄዶም ያደርጋል። 200 ዶላር ያወጣ የነበረ የሎተሪ ትኬቶችንም ነበር የገዛው። ነገር ግን ሎተሪው በሚወጣበት ጊዜ ላይ ያሰበው ሳይሆን ይቀርና ይሁን ያክል ዶላር ይከስራል። ጄሪም ጥፋት እንደሰራም አይነት ነበር የተሰማው። ቢሆንም በደንብ ካሰበበት በኋላ ግን የ200 ዶላር ትኬት መግዛቱ ብቻ በቂ እንዳልነበረና ብዙ መግዛት እንደነበረበት ይገነዘባል። ብዙ ትኬት ባገኘ ሰዓት ላይ የማሸነፍ እድሉም እንደዛው እየበዛ ነበር የሚመጣው። ስለዚህም በቀጣይ ወር በባንክ ውስጥ የነበረውን እና ያስቀመጠውን ገንዘብ በሙሉ ይወስዳል። ይህም ስምንት ሺህ ዶላር ነበረ። ከዚያም ወደ ስቶሩም ከተመለሰ በኋላም ስምንት ሺህ ዶላር ያወጣ የነበረ የሎተሪ ትኬቶችን ይገዛል። የሎተሪ ውጤትም በሚወጣበት ጊዜ ላይ ለሰዓታት ያክል ተቀምጦ የገዛቸውን የሎተሪ ቁጥሮችን በሙሉ ያመሳስል ነበረ። በመጨረሻ ሁሉንም ካልኩሌት አድርጎ በጨረሰበት ጊዜ ላይ በሚያስደነግጠው መልኩ ካወጣው ስምንት ሺህ ዶላር በላይ 15000 ያክል ዶላር ሊያተርፍ ችለዋል። ይህም ማለት ከጠበቀው በላይ 10000 ዶላር ሊያተርፍ ችለዋል ማለት ነው። ሁሉንም ገንዘብን ቤት ከወሰደ በኋላ የፈንዲሻ ማስቀመጫ ውስጥ የሚደብቀዋል። ምክንያቱም ለሚስቱ የሎተሪ ቲኬቶችን እየገዛ መሆኑን ለመናገር አልፈለገም ነበር። ቢሆንም በመጨረሻ ግን ሚስቱ ገንዘቡን ታገኘዋለች። በዚህም ሰዓት ላይ እውነቱን መናገር ነበረበት። የሎተሪ ቲኬቶቹን የሚያሸንፍበትን መንገድ እንዳገኘና በዚህም ይህን ገንዘብ ሊያገኝ እንደቻለ ይናገራል። ሚስቱም ከመናደድ ይልቅ ባገኘው ገንዘብ መደሰትና መገረም ትጀምራለች። በዚህም እሱን ለማገዝ አስባ ስለነበረም በቀጣዩ ወር አንድ ላይ የዊንፎር ሎተሪን ለመግዛት ይሄዳሉ። የሄዱት ወደ ተመሳሳይ ስቶር ሲሆን፣ ነገር ግን ከቦታው ላይ ማሽኑ እንደተነሳና በሌላ ማሽንም እንደተጠቃሚ ይገነዘባሉ። ያ ሎተሪም እነሱ ጋር መሸጥ እንዳቆመም ይነገራቸዋል። ተመሳሳይ ሎተሪን መግዛት የሚፈልጉ ከሆነም ወደ ሌላ ስቴት መጓዝ እንዳለባቸው ነበር የተነገራቸው ከዚያም ሁለቱም ጉዟቸውን ይቀጥሉና በመጨረሻም በሌላኛው ስቴት ውስጥ ያሎተሪ ወደሚሸጥበት ስቶር ይደርሳሉ ለባለሱቁም 160 ዶላር ያወጣ የነበረን የሎተሪ ትኬትን መግዛት እንደሚፈልጉ ይነግሩታል ሰውየውም አፍጥጦ ከተመለከታቸው በኋላ ያን ያክል ትኬትን ለማተም ቢያንስ 8 ሰዓት ያክል እንደሚፈጅበት ይነግራቸዋል ስለዚህም ሌላ ስራ ስላለው ያን ያክል ትኬት እውነት የሚፈልጉ ከሆነ ራሳቸው እዚሁ ማተም እንደሚችሉ ይነግራቸዋል። ከዚያም ሁለቱ ቀጣዮቹን ስምንት ሰዓታት እዛው ስቶር ውስጥ ያነ ሎተሪ ማተም ይጀምራሉ። ማታ ላይም የእንግዳ ማረፊያ ሆቴል ተቀምጠው የሎተሪ ወጣ ሲወጣ ይመለከታሉ። ጠዋት ላይም ከገዟቸው የሎተሪ ትኬቶች ውስጥ ቁጥራቸውን ማመሳሰል ይጀምራሉ። እናም አሁን ላይ ከመጀመሪያው ገንዘባቸው በላይ 20000 ዶላር ትርፍ ሊያገኙ እንደቻሉ ይገነዘባሉ። ይህም ትልቅ ደስታ ውስጥ ነበር የከተታቸው። ወደ ቤትም ሊሄዱ ባሉ ሰዓት ላይ የጄሪ ሚስት ይህንን ገንዘብ ማኛ መንገድ ያገኘ ነው እኛ ብቻ ነን ወይ ስትል ጠይቃዋለች። ጄሪም ይህንን ከሰማ በኋላ ስለዛ ማሰብ ይጀምራል። ይህ በእንዲህ እንዳለ በሃርቫርድ ዩኒቨርሲቲ ውስጥ ታይለር የተባለው ልጅ እንተዋወቀዋለን። እሱም ልክ እንደ ጄሪም የሎተሪውን ገንዘብ ማኛ መንገድ ያወቀ ይመስላል። ለጓደኛውም ተጨማሪ ገንዘብ ለማግኘት በቻሉት አቅም ብዙ ገንዘብ ማግኘት እንዳለባቸው ይነግረዋል። ሀሳቡም በስራ ማግኘት ከሚችሉት በላይ ገንዘብ በዚህ ማግኘት እንደሚችሉ ነበረ። ጓደኛውም እሱን በዚህ ለማገዝም ይስማማል። ወደ እነ ጄሪ ከተማ ስንመለስ የጄሪ ሚስት ጄሪ ገና ወደዚች ትንሽዬ ከተማ በመጡበት ጊዜ ላይ ሐሳቡ ለዚች ከተማ የሆነ የራሱን አስተዋጽኦ ማድረግ እንደሚፈልግ ተናግረው እንደነበረ ታስታውሰዋለች። ብዙ ትኬቶችንም መግዛታቸው የማሸነፍ እድላቸውን የሚያሰፋላቸው ከሆነ በከተማው ውስጥ የሚገኙትን ሌሎች ሰዎች ለምን እዚህ ላይ ኢንቨስት እንዲያደርጉ አድርገን እነሱንም ራሳችንም አናሳድግም የሚል ሐሳብን ታመጣለታለች። ጄሪም ይህንን ሀሳብ ሊወደው ችሏል። ከዚያም ወደ አካውንታንቱ ጋር ካመራ በኋላ አንድ ቡድንን ይመሰርታል። በአካባቢው ይገኙ የነበሩ ሰዎችም ጄሪም በማመን ይቀላቀሉታል። የሎተሪ ቲኬቶቹንም በሚገዙበት ጊዜ ላይ ኢንቨስት በሚያደርጉት ገንዘብ ልክ ጥሩ ትርፍን ማግኘት እንደሚችሉም ይነግራቸዋል። በቀጣይ ጄሪ ሰዎቹ ከሱ ጋር እንዲስማሙ በማድረጉ ምክንያት በቀጣይ ወር መጨረሻ ላይ ባለፈው ቲኬቶቹን ፕሪንት ወዳደረጉበት ቦታ ከሚስቱ ጋር ተመልሶ ይመጣሉ። የሱቁን ባለቤትም ካገኙት በኋላ በዚህ ጊዜ ደግሞ 40000 ዶላር የሚያወጣ ትኬትን ማግኘት እንደሚፈልጉ ይነግሩታል። ባለሱቁም ያን ያክል ትኬትን ለማታም እዚህ ውስጥ ቢያንስ ቀንና ማታ መስራት እንደሚያስፈልጋቸው ይናገራል። ለዛን ያክል ርዝማን ያክል ሱቁን ክፍት አርጎ መቆየት እንደማይችልም ይነግራቸዋል። ጄዲ በዚህ ጊዜ ላይ ለምን አንተም የኛ የስራ አጋራቶንም በማለት ሐሳብ ያመጣላታል የሚያገኘውንም ትርፍ ከነገረው በኋላም ባለሱቁ በሀሳቡ ይስማማል። ከዚያም ጄሪ ሚስቱና ባለሱቁ አንድ ላይ በመሆን ቀንና ሌሊት በብዛት የሚቆጠሩ ትኬቶችን ማተም ይጀምራሉ። ከዚያም በድጋሚም ትልቅ ትርፍን ያገኛሉ። ይህም ባለሱቁ እንዲደሰት ያደርገዋል። ቀጣዮቹንም ወራት በተመሳሳይ መልኩ ትኬት እያተሙ ገንዘብ መስራት ይቀጥላሉ። በሌላ በኩል ወደ ሃርቫርድ ዩኒቨርሲቲ በምንመለስበት ጊዜ ላይ ታይለር ገና በመጀመሪያ ሙከራው 50 ዶላር እንደሰራ እንመለከታለን። ይህም ማለት አብረውት እየሰሩት ያሉት ገንዘብ ያላቸው ልጆች ናቸው ማለት ነው። ብዙዎቹ ተማሪዎችም የባለሀብት ልጅ ስለነበሩ ያላቸውን ገንዘብ በሙሉ በቀጣዩ ሎተሪ ላይ ኢንቨስት አድርገው ብዙ ገንዘብን ማግኘት እንደሚችሉ ይነግራቸዋል። ከዚያም የታይለር ጓደኛ ለታይለር እነሱ ስለ ሎተሪው ችግር እንደሚያውቁት ሁሉ በሚሽገን ከተማው ውስጥ የሚኖር ትልቅ ሰውዬ ከነሱ በላይ ትልቅ ገንዘብን እንደሰራ ይነግረዋል። ታይለርም ጓደኛው ይህንን እንዴት እንዳወቀ በሚጠይቅ ሰዓት ላይ ጓደኛው የዊንፎል ካምፓኒን ዌብሳይት ሀክ አድርጎ ይህንን እንዳገኘ ይነግረዋል። ያም ሰውም በሚሊዮን የሚቆጠር ገንዘብን እንዳገኘም ነበር እየነገረው የነበረው። እናም ደግሞ ትኬቶቹን ፕሪንት ያደርግ የነበረው ከተመሳሳይ ስቶር ነበረ። ያን ሁላ ትኬትንም ለማተም ለዛ ሰው ረጅም ጊዜ እንደሚወስድበት ተገንዝበዋል። ስለዚህም ከዛ ቦታ ይጠፋም ማለት ነው። ከዚያም ታይለርና ጓደኛው አንድ ላይ በመሆን ወደዛ ስቶር ያመራሉ። ጄሪም በዛን ሰዓት ላይ ከሚስቱ ጋር አንድ ላይ በመሆን የተጋቡበትን ቀን በማስታወስ እያከበሩ ይገኛሉ። ታይለርም እነሱን በማቋረጥ እሱም ሎተሪው ያለበትን ችግር እንደሚያውቅና ከነሱ ጋርም አብሮ ገንዘቡን ኢንቨስት አድርጎ ትርፍ ማግኘት እንደሚችሉ ይነግረዋል። ቢሆንም ታይለር ያላወቀው ነገር ቢኖር ግን ጄሪ ይህንን እያደረገ የነበረው ለራሱ ብቻ ሳይሆን በአካባቢው ለሚገኙት ሰዎች በሙሉ ነበረ። በዚህ መልኩም ከተማውንና ሕዝቡን ለማሳደግ አስቦ ነበረ። በተመሳሳይ መልኩ የጡረታ ጊዜውንም በዚህ ስራ ጥሩ ማድረግን ፈልጎ ነበር። ስለዚህም የታይለርን ጥያቄ ሳይቀበል፣ ታይለርም ተናዶ ከዛ ይሄዳል። ይህ በእንዲህ እንዳለ አንድ ሪፖርተር ለኤዲተሩ ስለ ሎተሪ ትኬት መረጃ እንድትሰበስብለትና እዚህ ላይም በቀጣይ እንደሚሰሩ ይነግራታል። በሚሽንገን ከተማ ውስጥም ሎተሪዎችን እየገዛ ብር የሚያገኝ ሰው እንዳለ በመናገር ስለዛ ሰው በደንብ ጥናት እንድታደርግለትም ነበር የፈለገው። ከዚያም ሪፖርተሮቹም በደንብ መረጃውን መመርመር ይጀምራሉ። በሌላ በኩል ከጄሪ ጋር አብሮ ይሰሩ የነበሩት ሰዎች በሙሉ ጥሩ ገንዘብን ማግኘት ጀምረዋል። በዚህም የተለያዩ ችግሮቻቸውን መፍታት በመቻላቸው ምክንያት ሁሉም ደስተኛ መሆን ጀምረዋል። በሌላ በኩል ታይለር በድጋሚ ወደ ጄሪ ጋር በመመለስ ከሱ ጋር ገንዘቡን ኢንቨስት ማድረጉ ወይም አለማድረጉ ማድረጉ እንደማያገባውና ነገር ግን ቀጣይ ወር ብዙ ሎተሪ በሚገዛበት ጊዜ ላይ ዌብሳይቱን ሀክ ማድረግ እንደቻለው ሁሉ የእያንዳንዳቸውን ባንክ አካውንት ሀክ እንደሚያደርግና ሙሉ ገንዘባቸውን እንደሚወስድ በመናገር ያስፈራረዋል። እሱና ጓደኛው ሃርቫርድ ዩኒቨርሲቲ እየተማሩ መሆናቸውን ተከትሎ የሎተሪ ካምፓኒውን ዌብሳይት ሀክ ማድረግ ከቻሉ የባንኩን ዌብሳይት ሀክ ማድረግ ለነሱ ከባድ እንዳልሆነም ይነግረዋል። ይህንም በመስማትም ጄሪ መጨነቅ ይጀምራል። ከአካባቢው ሰዎች ጋርም በተሰባሰበበት ጊዜ ላይ ከዚህ በኋላ ሎተሪ ትኬቶችን መግዛት እንደማይችሉ ይነግራቸዋል። በሎተሪ ዌብሳይቱ ላይ የነበረውን ነገር እንደተቀየረና ከዚህ በኋላም ትርፍ ማግኘት እንደማይችሉ ነበር የተናገረው። ይህንንም ሲናገር የሀዘን ስሜት ውስጥ ገብቶ ነበር የተናገረው። ባለሱቁም ለጄሪ ልጅ በሀርቫርድ ዩኒቨርሲቲ ውስጥ የሚማረው ታይለር መጥቶ አባቱን አስፈራርተው ተሄዶ እንደነበረ ይነግረዋል። የጄሪ ልጅም ወደ ጄሪ ጋር በመሄድ ሁሉም ሰው በእሱ ላይ ተጠራጥሮ እንደነበረና በሱ ላይም ተማምነው እንዳልነበረም ይናገራል። ነገር ግን በዚህ ቀን በሱ ላይ ያልተማመኑት ሰዎች ልክ እንደሆኑ እንዳሳያቸው ይናገራል። ሰዎች እንዴት ራሳቸውን ማሳደግ እንደሚችሉ ማሳየት የቻለ ሰው እንደሆነና ትንሽ የኮሌጅ ተማሪንም መፍራት እንደሌለበት ይነግረዋል። ከዛ በተጨማሪም ራሱን እንዲያጠነክረም ይመክረዋል። በዚህም ጥሩ ድጋፍ በማግኘቱ ምክንያት ጄሪ በድጋሚ የሎተሪ ትኬት እንደሚገዙ ይናገራል። ጄሪ ድጋሚ ትኬቶቹን እንደማይገዛ እርግጠኛ የሆነው ታይለር ለጓደኞቹ በከተማ ውስጥ ከሚገኙ ከተለያዩ ሱቆች ሄዶ ትኬቶችን አተመው እንዲመጡ ይነግራቸዋል። በዚህም ጊዜ በብዛት የሚቆጠሩ ትኬቶችን ነበር ያተመው። ነገር ግን ማታ ላይ ጓደኛው በዚህም ጊዜ ጄሪ በብዛት የሚቆጠሩ ትኬቶችን እንዳተመ ይነግረዋል። ይህም ታይለርን እንዲናደድ ነበር ያደረገው። ምክንያቱም በብዛት የሚቆጠሩ ትኬቶች የሚታተሙ ከሆነ የማሸነፍ እድላቸውን እየቀነሰው ነበር የሚመጣው። ስለዚህም በትንሽ ያተመው ታይለር ትንሽ ትርፍና የሚያገኘው ማለት ነው። ስለዚህም የጄሪን ሐሳብ ለማበላሸት ይወስናሉ። ይህንንም ሊያደርጉ ያሰቡት የዊንፎል የሎተሪ ካምፓኒ አንድ ሎተሪን ለማውጣት የሚፈቅደው እስከ ሁለት ሚሊዮን ዶላር የሚያወጣ ሎተሪ ሲታተም ብቻ ነበረ። ከዛ በላይ ግን መታተም አይችልም። የካምፓኒውን ዌብሳይትም ሀቅ ማድረጋቸውን ተቀጥሎ ምን ያክል ትኬቶች እንደተሸጡ በዛ ዌብሳይት ላይ መመልከት እንደሚችሉም ተገንዝበዋል። ስለዚህም አንድ ሚሊዮን ዶላር የሚያወጣ ትኬት ተሽቶ ባለቀበት ጊዜ ላይ እነሱ ሌላኛውን አንድ ሚሊዮን ዶላር የሚያወጣ ትኬትን ለመግዛት ያስባሉ በዚህ መልኩ ትኬቱ ቶሎ መመረት እንዲያቆም በማድረግ ጄዲ ተጨማሪ ትኬቶችን መግዛት እንዳይችል ነበር ለማድረግ ያሰቡት። ይህንንም ለማድረግ በብዛት የሚቆጠር ገንዘብ ያስፈልጋቸዋል። ስለዚህም ታይለር የአባቱ ጓደኞች ጋርና ትላልቅ ባለሀብቶች ጋር እየሄደ ሀሳቡን በመናገር ሎተሪው ላይ ኢንቨስት እንዲያደርጉ መጠየቅ ይጀምራል። እነሱም በሀሳቡ ይስማማሉ። በዌብሳይቱ ላይም አንድ ሚሊየን ዶላር የሚያወጣ ትኬት መሸጡን በተገነዘቡ ሰዓት ላይ ቀጣዩን አንድ ሚሊዮን ዶላር የሚያወጣ ትኬት ደግሞ ባገኙት ገንዘብ ለመግዛት ይወሰናሉ። ጄሪሚንም በተገነዘበ ሰዓት ላይ ከዚህ ጀርባ ምናልባት ታይለር ይኖራል ብሎ ማሰብ ይጀምራል። ምክንያቱም ከዚህ በፊት ታይለር የዊንፎል ዌብሳይትን ሃክ እንዳደረጉ ነግሮት ነበረ። ከዚያም ጄሪ በቀጣዩ ቀን ወደ ሃርቫርድ ዩኒቨርሲቲ ያመራል። እዛም ጄሪ እና ጓደኞች ወደሚገኙበት ቦታ ነበር ያመራው። ከዚያም ጄሪ እዛ ለነበሩት ልጆች በሙሉ ይህንን እያደረገ የሚገኘው ለገንዘቡ ሲል እንዳልሆነና ይህን የሚያደርገው ስራው ስለሚያስደስተው እንደሆነ ይናገራል። ለሌሎቹ ተማሪዎችም እዚህ ሊመጡ የቻሉት ለመማር እንደነበረና ነገር ግን ታይለር ባመጣው ሐሳብ ምክንያት ትምህርታችሁ ላይ ማተኮር በመተው ሌላ ስራ ውስጥ ገብታቸዋል ሲል ይነግራቸዋል። እንደ እውነቱም ከሆነም ወሩን ሙሉ ሐሳባቸው ሎተሪ ቲኬቱን ማተምና እስኪወጣላቸውም ድረስ መጠባበቅ ነበር። ይህ ሲስተምን በተቀየረበት ሰዓት ላይ ምንድነው የምትሆኑት በማለት ይጠይቃቸዋል። ቤተሰቦቻቸውም ህልም ኖሯቸው ወደዚህ የላኳቸው ቢሆንም ነገር ግን እነሱ ህልሞቻቸውን እያበላሹ እንደሆነም ይነግራቸዋል። ይህንን ተናግረውም ከዛ ይወጣል። ከዚያም ጄሪ ወደ ዊንፎል ካምፓኒ ማናጀሮች ደግሞ ይሄዳል። የሃርቫርድ ተማሪዎችም ዌብሳይቱን ሀክ ማድረጋቸውንና ምን ያክል ትኬቶችም እየተሸጡ መሆናቸውን በዌብሳይቱ ላይ መመልከት እንደቻሉና ይህንንም አይተው ሎተሪው መመረቱን እንዲያቆም እያደረጉ እንደሆነም ይናገራል። ጄሪም ሐሳቡ ሁሉም ሰው ገንዘብ ለመስራት ተመሳሳይ እድል ሊኖረው ይገባል የሚል ነበር። ስለዚህም ካምፓኒው የትኬቶች ሽያጭ ዳታን ለሁሉም ህዝብ በዌብሳይቱ ላይ በግልጽ ማሳየት እንዳለበት ነበር የተናገረው ድርጅቱም በሐሳቡ ይስማማና ያጩ መረጃም በዌብሳይቱ ላይ በግልጽ መታየት ይጀምራል። ይህም ማለት ምን ያክል ትኬቶች የተሸጡ መሆናቸውን ሁሉም ሰው በዌብሳይቱ መመልከት ይችላል ማለት ነው። ታይለርም ይህንን በሰማበት ጊዜ ላይ በጣም ይናደዳል። ይሄ እንዲቀየርም ሊያደርግ የሚችለው አንድና አንድ ሰው ጄሪ እንደሆነም ነበር ያስበው። በቀጣይ ተቀይቱ ላይ ለመስራት በሚሰባሰቡበት ጊዜ ላይ ግን በቦታው ላይ የነበሩት ታይለር እና ጓደኛው ብቻ ናቸው። ሌሎቹ አብረዋቸው የሰሩ የነበሩት ጓደኞቹ በሙሉ በዚህ ቀን ሊመጡ አልቻሉም። ሁሉም ትኩረታቸውን ትምህርታቸው ላይ ለማድረግ ነበር የወሰኑት። ምክንያቱም ከዚህ በፊት ጄሪ ነግሯቸው የነበረው ንግግር ሁሉም ልብ ውስጥ ገብቶ ነበረ። ወደ ጋዜጠኞቹ ጋር በምንመለስበት ጊዜ ላይ ተቀምጠው የሎተሪውን ዳታ አንድ ላይ መመርመር ይጀምራሉ። በዚህም ጊዜ ላይ ከጄሪ ጋር በተቀራረበ መልኩ ታይለርን በብዛት የሚቆጠር ገንዘብን ከሎተሪው እያገኘ መሆኑን ይገነዘባሉ። ከዚያም ወደ ጄሪ ጋር ለመጠየቅ በሄደችበት ጊዜ ላይ ጄሪ ሎተሪውን የሚገዛው ለራሱ ብቻ ሳይሆን ለከተማው ሰዎች በሙሉ መሆኑን ትገነዘባለች። ከዚያም የጄሪ እና የታይለር ጉዳይ በጋዜጣው ላይ በመጨረሻ ይታተማል። ሁለቱም በሚሊየን የሚቆጠር ገንዘብን እንዴት በሎተሪው መስራት እንደቻሉም የሚናገር ጋዜጣ ነበር። የሎተሪ ድርጅቱን ባለቤቶች በሎተሪው ሲስተማቸው ላይ ልክ ያልሆነ ነገር እንዳለ ይገነዘባሉ። ስለዚህም ሙሉ ለሙሉ ሲስተሙን ለመቀየር ይወስናሉ። አሁን በቀጣይ ሎተሪ የሚወጣበት ጊዜ በሚደርስበት ጊዜ ላይ ጄሪና ሚስቱ ሎተሪውን ወደሚያትሙበት ሱቅ ያመራሉ። ቢሆንም ልክዛ እንደደረሱ ግን ማሽኑ አሁን ላይ በዚህ ቦታ እንደማይገኝና ቦታውንም እንደቀየረም ይገነዘባሉ። ካምፓኒውም ለዛ ሱቅ ቲኬቱን ማምረት የሚችልበትን ፈቃድ ሰርዟል። ይህም ማለት ጄዲ ከዚህ በኋላ የሎተሪ ቲኬቶቹን ከዚህ ፕሪንት ማድረግ አይችልም ማለት ነው። በተመሳሳይ መልኩ በጋዜጣው ላይ በወጣው ዜና ምክንያት የታይለር አባት ታይለር ያደረገውን ነገር በሙሉ ይገነዘባል። ወደ ታይለር ጋርም በመሄድ ጋዜጣውን ያሳየውና ጥሩ ስትማር ነበረ፣ ነገር ግን አሁን ከኔ ጋር ወደ ቤት ትመለሳለህ በማለት ይነግረዋል። ታይለርንም ከእሱ ጋር ወደ ቤት ይመልሰዋል። በዜናው ላይም በዊንፎል ሎተሪ ውስጥ ችግር እንደነበረና ይህንንም ተጠቅመው ገንዘብ የሰሩ ሰዎች እንዳሉም ይነገራል። ነገር ግን አሁን ላይ ሙሉ የሎተሪ ካምፓኒ ሶፍትዌር እንደሚቀየር ነበር የተናገሩት። ነገር ግን በድሮ ሲስተም ውስጥ ለመጨረሻ ጊዜ ሎተሪ የሚወጣው በዚህ ወር ላይ ነበረ። ቢሆንም ጄሪና ሚስቱ ግን በዚህ ጊዜ ሎተሪ መግዛት አልቻሉም። ጄሪም በአትክልት ቦታው ላይም ደብሮ ተቀምጧል። ሚስቱም ለልጃቸው ጄሪ ገንዘብ ለመስራት ብቻ አስቦ ይህንን እንደማያደርግ ትነግራታለች። ይህን የሚያደርገውም ከመቀመጥ ይልቅ መስራትን ስለሚመርጥ ነበር ከብዙ ሰዎች ጋር ስለሚያገናኘውና ብዙ ሰዎችን ስለሚያገዝበት ከዚህ በፊት ይሰራ እንደነበረው ጥሩ ስራን እየሰራ እንዳለ ነው የሚያሳስበው። ከዚያም አካውንታንት ወደዛ ይመጣል። ይዞ የመጣውም የምታምር መኪና ነበረ። ከዚህ በፊት ይችን መኪና መግዛት ባይችልም፣ ነገር ግን አሁን ለጄሪ ምስጋና ይግባውና ይህንን መኪና መያዝም ችሏል። አካውንታንቱም ለጄሪ ሁሉም ሰው ተሰባስበው እሱን እየጠበቀው እንዳለ ይነግረዋል። ጄሪም ከሚስቱና ከልጁ ጋር አንድ ላይ በመሆን ወደዛ ቦታ ያመራሉ። እዛም እንደደረሱም የከተማው ሰዎችና ጓደኞች በሙሉ ተሰባስበው ጠበቁት እንደነበረ ይገነዘባል። ልጁም በቦታው ላይ የተገኘ ሲሆን በዚህ ጊዜ እሱ ሎተሪ መግዛት እንደማይጠበቅበትና እነሱ እንደገዙም ይነግረዋል። ይህንን የሚያደረጉት በከተማው ውስጥ ከሚገኙ ከተለያዩ ሱቆች እየሄዱ ነበረ። ከዚያም ትልቁ ትራክተር የሎተሪ ትኬቶቹን ይዞ ይመጣል። ይህም ማለት በብዛት የሚቆጠር ገንዘባቸውን እዚህ ላይ ኢንቨስት አድርገዋል ማለት ነው። ስለዚህም በሚሊየን የሚቆጠር ገንዘብን የሚያተርፉበት ጊዜ ነው። ይህንም በመመልከትም ጄሪ በጣም ይደሰታል። ምክንያቱም ለአንዴና ለመጨረሻ ጊዜ የሚወደውን ነገር ያደርጋል። ይህም የሎተሪ ቲኬቶቹን ቁጥር ቼክ ማድረግ ነበረ። ይሄ ታሪክም የትክክለኛው ጄሪ እና የሚስቱ ታሪክ ነበረ። እዚሁ ዩቲዩብ ላይም ጄሪ ኤንድ መርጅ ብላችሁ ሰርች ብታደርጉ ትክክለኞቹ ሰዎች ላይ የተሰራውን ዶክመንተሪ መመልከት ትችላላችሁ። ፊልሙ ይህንን ይመስል ነበረ። ከተመቻቹ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ በቀጣይ እስከምንገናኝ ድረስ ቻው።